መጀመሪያ ረመዳን የገባ ቀን የመዳም ቅመም ከመዳም ስታመልጥ፣ እናንተ ሳንቡሳ ከሰረቃች በኋላ የት ነው የምታስቀምጡት? ለእኔ ማለት ነው፣ ሴትዮዋ አንድ ብቻ ትሰጠኛለች። ከዛ ለሰርቅልና ማስቀምጥበት ቦታ አጣለው። የሰው ቤት እንደው አንድ ሳንቡሳ ምን ያደርጋል ብላ ነው የምትሰጠው ሴትዮዋ። ወላሂ አንዳንዶቹማ ህሊና የሚባል ነገር የላቸውም። አላህ ቅር ይበለኝ። በረመዳን ስለነሱ ማውራት አልፈልግም ነበር ግን እነሱ በረመዳን የሚያደርጉትን ነገር ስናይ ደግሞ አያስችልም። በተለይ ሰርታችሁ ሰርታችሁላችሁ ለጾም የምታፈጥሩበት አንድ ሳምቡሳ በጣም ከባድ ነው። አሰላሙ አሌይኩም ወረህመቱላህ በረካቱ እንዴት ናችሁ ውዶቼ? ሰላም ናችሁ ወይ? አለወን ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ አዳዲስ ቪዲዮዎችን ይዤ ወደ እናንተ መጥቻለሁ። በተለይ አዳዲስ ለሆናችሁ እንደዚህ ምግብ በደንብ ለማይሰጧችሁ፣ ራሳቸው ለሚሰጧችሁ ሆኖ ትንሽ የማይበቃችሁ ለሚሰጣችሁ ሰዎች መፍትሄ ልነግራችሁ ነው እና ይሄንን ቪዲዮ ደግሞ ሼር እንድታደርጉ ለብዙ አዳዲስ ለመጡ ሰዎች ይጠቅማቸዋል። ልክ እንደዚች አይነት ልጅ ብዙ ሰዎች ሊኖሩ ይችላሉ። አረቦች እንደ ራሳቸው ልንመስላቸው እንችላለን። እነሱ አዳሩን ሙሉ ሲበሉ ስለሚያድሩ እኛም እንደነሱ ይመስላችኋል። በነገራችን ላይ እኛ አንዴ ቁጭ ብለን እንብላ እንጂ እንደነሱ ሐላዋውን ቡናውን የሆነ ነገሩን ምናምን እየበላን አና እንትን አናነጋም ማለት ነው። የሆነ ሰዓት ቁጭ ባል የኔን ባህሪ ነው የምነግራችሁ። ያው ብዙ ኢትዮጵያኖች እንደዛ ነው። አንዴ ቁጭ ብላችሁ ትበላላችሁ። ከዛ በኋላ ግን እንደዚህ እየሄዳችሁ መብላት ምናም ምናም፣ እነዚህ ነጫጮች ናቸው ያንም እንደ ፕሊፒኒ በቃ እነዛ ነዛ እንደዛ ነው እየሄዱ ምናምን ይበላሉ። እኛ ኢትዮጵያኖች ግን ስራችንን ሰርተን ቁጭ ብለን መብላት ነው፣ ያው እየሄድን መብላት አልለመድንም ለማለት ፈልጌ ነው። እና ለዛ ስለሆነ እንደዚህ ትናንሽ ምግቦች ሊሰጧችሁ ይችላሉ። እና በዛ ሰዓት ላይ እናንተ መስረቅ ሳይሆን ማድረግ ያለባችሁ ነገር ማለት ነው አሁን እቺ ልጅ ሰምታችኋታል እንዴት ሰርቃችሁ የት ነው የምታስቀምጡትና ያው ለመስረቅ ነው በእርግጥ እነሱ ካልሰጡ ሰርቆ መብላት ይቻላል እዛ ቤት እስካላችሁ ድረስ ማለት ነው የፈለጋችሁትን የመብላት መብት አላችሁ ግን ደግሞ አንዳንድ ስግብግብ ሰዎች አሉ አይደል አይሰጧችሁም እዚህ ጋም እንደምትመለከቷት አንዲት እህታችን እኔም ዛሬ ደብቄ ሳሀን መደርደሪያ ውስጥ ቀጥ ብላ ያው ባስቀመጠችው ሳሀን መደርደሪያ ውስጥ ባስቀመጠች በት ቀጥ ብላ መጣች እና ከፈተችው፣ አገኘችብኝ፣ ተዋረድኩኝ እያለች ነው። እና እንደዚህ ከማድረግ እንደዚህ ከመዋረድ በእነሱም ደግሞ እድሜ ዘላላችሁን ከዛ ቤት እስከ ምትወጡ ድረስ አንድ ቀን ካዩ ሰርቃችሁ ያስቀመጣችሁት አንድ ቀን ካዩ እናንተ ሁሌም ሌቦች ናቸው ሌባ ናችሁ ማለት ነው በእነሱ አመለካከት፣ አንድ የሰረቃችሁትን ካዩ እና ያው እናንተ ሰርቃችሁ ትበላላችሁ ብለው ስለሚያስቡ በሌባ አይን ነው የምትታዩት ማለት ነው። ለዛ ሁሉም እናንተ በዛ አይን እንዳትታዩ በቃ ከመልከስከስም ምን ይሻላችኋል መሰላችሁ? እኔ የማደርገውን ነው የምነግራችሁ። ደግሞ በዛ ላይ አረቦቹም የሚወዱትን ነው እና ምን ታረጋላችሁ፣ እነሱ አይናቸው እያየ ሳህናችሁ ላይ መጨመር ነው። ካልበቃችሁ ማለት ነው ከደባበቃችሁ፣ ቅድም ብያችኋለሁ፣ ምንም አያምናችሁ መቼ ምንም ብታደርጉ ማለት ነው። ደሞ ከሚገርማቸው ነገር እናንተ የሰረቃችሁት ነገር የሆነ ነገር ወስዶ እነሱ ላይ ይጥላ የሰረቃችሁት ላይ ይጥላቸዋል። ስለዚህ ያገኙታል። ከዛም እናንተ ከምትሸማቀቁ አለ አይደለ፣ ድንጋጤው በጣም የሆነ ያስጨንቃቸዋል። እና ከዚህ ሁሉ ጭንቅ። ራሳችሁ ብትጨምሩ በቃ በትክክል መናገር አይበቃኝም ብላችሁ መናገር መናገር የምትችሉ ማለት ነው። ግን መናገር የማትችሉ ደግሞ ሳህናችሁ ውስጥ መጨመር፣ በሳህን አስቀምጣችሁ እሷ ቀናንሳ በወሰደችው ሳህን ላይ አስቀምጣችሁ፣ የማን ነው ማለቷ አይቀርም ትጠይቃለች። የማን ነው በምትል ሰዓት የኔ ነው፣ በቃ አይበቃትን ወይ ብላ ታስባለች። ገባችሁ? አንድ የምሰጣችሁ የነበረው ሁለት ሶስት አንድ ራሷ ይበቅ እንዴት? አንድ የሆነ ህሊና የላቸውም። እኔ አላቅም እንዴት እንደሚያስቡ ወላኛ፣ መላይካ እንመስላቸዋለን ሳን በላይ የምንኖር ይመስላቸው የሆን አላቅም። እና ራሳችሁ ሳህናችሁ ላይ ጨምሩና በግልጽ እሷ ስታይ ማለት ነው። ምንም ነገር እንዳትሰርቁ፣ ምንም ነገር ያሰኛችሁ ነገር ብሉ፣ አድርጉ፣ እኔ በላሁት በሉ፣ በቃ በግልጽ ታውራችሁ ምንም የምታምጣው ነገር የለም። ምንም አታደርግም፣ ወይም አንስታ ሌላ ቦታ ክፍል ውስጥ ወስዳ ትደብቀው። ደግሞ እንደዚህ አንዳንዶቻቸው በስተቀር አያደርጉም። እና አንስታችሁ ብሉ ፊት ለፊታቸው ላይ ከመስረቅ ይሻላችኋል። አንደኛ አመኔታ ታገኛላችሁ። እነሱ ራሱ ደስ ነው የሚላቸው። ወላሂ ፊት ለፊታቸው ላይ ስታደርጉ ደስ ይላቸዋል። ግን የሰረቃችሁት ላይ መጥተው ደርሰው አይካዩ፣ ምን ያህል ለእናንተም ሰቀቀን ነው እነሱም ደግሞ ያው ቅድም ብያችኋለሁ፣ በቃ እናንተ ሁሌም በእነሱ አይን ሌቦች ናችሁ ማለት ነው። ስለዚህ ያን ከማድረግ ፊት ለፊታቸው ላይ ጨምራችሁ ብሉ ልላቸው ፈልጌ ነው እና ያንን አድርጉ። እኔ ማደርገው እንደዛ ነው። እኔ አሁን አልሰርቅም፣ ምንም ነገር አልሰርቅም። ያሰኘኝ ነገር ትንሽም ከሆነ እኔ ለእነሱ እንትን ካላልኩላቸው በስተቀር አንስቼ የፈለግኩትን ብላለሁ። በቃ ምንም አይሉም። ለምን ካሳረኩኝ? ደግሞ አንደኛ ህሊና ይወቅሰኛል፣ ሊሆነ ብቻ ያስጨንቀኛል። ቢደርሱብኝስ? አስባችሁታል? ከደረስባችሁ ምን ያህል ውርደት እንደሆነ ታውቁታላችሁ። ስለዚህ ያን ከማድረግ ድብን አድርጋችሁ ፊት ለፊታቸው ላይ መብላት፣ ወላይ ምንም አይሉም። አንዳንዶቻቸው ሊናገሩ ይችላሉ። ከተናገሩ ምንም አያመጡም። አረብ ያውራል ይረሳል። እንደ ኢትዮጵያኖች ውስጣቸው ላይ ቅምናምን አይዙ አይዙም እነሱ እና እንደዛ አድርጉ ልላቸው ፈልጌ ነው። ሁለተኛ ነገር ደግሞ ቅድም አንዲት እህታችን ከመዳም ይልቅ የመጀመሪያ ረመዳን ቀን ስታመልጥ ቪዲዮ እዚ ጋ የምትመለከቱትን ቪዲዮ አሳይቻቸው ነበረ። መግቢያ ላይ ያው መዳም ሆናት፣ የፖሰተችው በካሜራ ነው የተገኘችው። ልጅቷ ከግቢ ስትወጣ፣ እንዲሁም ታክሲ ላይ ስትገባ፣ ትንሽ ታክሲው ራቅ ስላለ እንትኑ ራሱ አልታየም፣ ታርጋው ማለት ነው እንጂ በታርጋው መያዝ ይችሉ ነበረ እሷ የሄደችበት ማለት ነው። የወሰዳትን መያዝ ይችሉ ነበር። ግን ደግሞ ያሆሷ አየች። ግን ምንም ማድረግ አትችልም። ቀረብ ቢልላት ታርጋውን ይዛ መኪናውን ይዛ ልጅቷን ማስመጣት ትችል ነበር። ያው የመጀመሪያ ረመዳን ቀን አመለጠችኝ ብላ ነው እንትን ያደረገችው። እና አንዳንድ ጊዜ ጫና ሲበዛባችሁ ካልተመቻችሁ፣ መጥፎ ሁኔታ መጥፎ ቤት ከገጠማችሁ ምናምን፣ አሁን እቺ ልጅ ስትመለከቷት እጇ ላይ ፌስታል ምናምን ይዛ ነው የወጣችሁ። ብዙ ጊዜ በዚህ ጉዳይ ላይ ነግራችኋለሁ። ከአረብ ቤት ያለመመቻቸት ችግር ጋጥማችሁ መጥፎ ቤት ከገጠማችሁ፣ ልብስ እንኳን የምትፈልጉት በጣም የምትፈልጉት ነገር ካለ ደራርባችሁ ልበሱት እንጂ በእጃችሁ አንድ ነገር ይዛችሁ እንዳትጡ። ምክንያቱም እነሱ መጨረሻ ላይ ወደ ሀገር ስትሳፈሩ ክስ ሊመሰርቱባችሁ ይችላል። እና በዛ ክስ ላይ ደግሞ እነሱ ይሄ ነገር ሰረቀችኝ ብሎ ይሄንን ቪዲዮ ማስረጃ ያቀርባሉ። እና በዛ ሰዓት እናንተ ያልወሰዳችሁትን ነገር ነው ይሄ፣ እናንተ እንትን እቃ ነው ይዛችሁ። መቼም እሷን እቃ ሰርቃችሁ አይደለም፣ የራሳችሁን እቃ ነው ይዛችሁ የምትወጡት ልብሳችሁ፣ የሆነ ሆነ ነገር ያስቀመጣችሁት ነው ይዛችሁ ነው የወጣችሁት። ግን እሷ ደግሞ ምንድን ነው የምትለው? ሰርቆኝ ሰርቃኝ ነው የወጣችሁ ነው። ማስረጃ አምጪ ስትባል ይሄንን ቪዲዮ ታቀርባለች። እና በዛ ሰዓት ላይ ተጠያ ተጠያቂ ትሆናላችሁ ማለት ነው። ከተጠያቂነት ለመዳን ደግሞ ምን ታደርጋላችሁ? እናንተ የምትፈልጉትን ነገር ደረብረብ አድርጋችሁ ለብሳችሁ መውጣት እንጂ በእጃችሁ ላይ ምንም ነገር መያዝ አይጠበቅባችሁም። ብትከሰሱ ራሱ ቪዲዮ ብታመጣ ምንም ነገር የለም እጃችሁ ላይ እና ከዚህ ከተጠያቂነት ትድናላችሁ ማለት ነው እና እንደዚህ እንዳታደርጉ እኔ መጥፋትን እያበረታታው እየተናገርኩ ሳይሆን፣ መጥፋት በጣም አስቸጋሪ ሁኔታ ላላችሁ ሰዎች ነው፣ ከአቅም በላይ ለሆነባችሁ ሰዎች ጥፉ። ግን ደግሞ ጥሩ ሁኔታ ላይ ያላችሁ የተሻለ ደሞዝ አገኛለሁ እንደዚህ ወጥቼ እጃዛ ቤት ከአበሾችቃ ይቀላቀላሉ ምናም ብላችሁ የምታስቡ ሰዎች ካላችሁ አደብ ግዙ። ምክንያቱም አሁን ውጭ ላይ ስራ የለም። በፊት እንደ በፊት አይደለም። በጣም በጣም አስቸጋሪ ሁኔታ ላይ ነው። አሁን የወጥቶ እጃዛ ቤት ቁጭ ማለት ነው። እጃዛ ቤት ቁጭ ስትምሉ ደግሞ እንደ አረብ ቤት አይደለም። የራሳችሁ ወጪ ያለ፣ የቤት ክራይ ያለ፣ በቃ ሙሉ ወጪያችሁን እናንተ ናቸው የምትችሉት ማለት ነው። ትንሽ የሰራችኋትን ገንዘብ እጃዛ ቤት ቁጭ ብላችሁ ታጠፋላችሁ። ስለዚህ አሁን ላይ ስራ ስለሌለ ውጭ ላይ ማለት ነው መጥፋትን አላበረታታም ቢኖር ችግር የለውም። ውጭ ላይ ስራ ቢኖር ኖሮ ምንም ችግር የለውም ነበር፣ ግን ያው ውጭ ያለ ነው እኛ እናውቀዋለን፣ ስራ የለም። አትትፉ ለማለት ነው በዚህ አጋጣሚ እና ውዶችዬ ያው ይሄንን ነገር ታሳቢ እንድታደርጉ ነው። ያው ቅድም ደግሞ ስለ መስረቁ ነገር ያቸዋለሁ መስረቁ ይቅርባችሁና በግልጽ ድብ እናርጋችሁ ብሉ ፊት ለፊታቸው ላይ እና ውዶች ይህንን ቪዲዮ ለአዳዲስ ሰዎች ይጠቅማቸዋል ችግር ውስጥ ላሉ ለሚጠፉ ሰዎች እንዲሁም ደግሞ ምግብ የማይሰጧቸው ሰዎች ምናምን ይጠቅማቸዋል ብዬ ስላሰብኩ ነው ይህንን ሀሳቤን ሼር ያደረግኩላችሁ እና ውዶች ይህንን ቪዲዮ ደግሞ እናንተ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ አመሰግናለሁ ይኸው፣ ስለተከታተላችሁኝ በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እስከመጣ ብያላችሁበት፣ ሰላም ሁኑልኝ። ሰላሙ አሌይኩም ወራህመቱላህ ወበረካቱ